ሰላም ውድ ተመልካቾቻችን እንዴት ቆያችሁን? እግዚአብሔር ስም የተመሰገነ ይሁን። በባለፈው ክፍለ ጊዜ እግዚአብሔር ለዳዊት በሁለተኛ ሳሙኤል ምዕራፍ ሰባት የገባለትን ተስፋ ልጆቹ ሊፈጽሙ እንዳልቻሉ አይተናል። በእስራኤል እና በይሁዳ ኃጢአት ምክንያት ሁለቱም ለአሶር እና ለባቢሎን ምርኮ ተላልፎ ሲሰጡ ተመልክተናል። ነገር ግን እግዚአብሔር በእነዚህ በነገስታት ዘመን ነቢያቶቹን እየላከ ከዳዊት ዘር ሀያል እና ትሁት የሆነ ንጉስ እግዚአብሔር ሊያስነሳ እንዳለ የተስፋ ቃል የሰጠውን አይተናል። እንግዲህ በዚህ በንጉሱ ጊዜ የሚሆኑትን በረከቶች እስራኤልና ይሁዳ አንድ ሆነው በንጉሱ ስር እንደሚገዙ አሕዛብ ወደዚህ ንጉስ እንደሚመጡ ለሱ እንደሚታዘዙ፣ እንደሚገዙ እና ደግሞ የኃጢአት ስርየት እንደሚሆን፣ አዲስ ኪዳን እንደሚሆን፣ የልብ መለወጥ እንደሚሆን እግዚአብሔር የተናገረውን አይተናል። በዛሬው ክፍለ ጊዜ ደግሞ ይሁዳ ከተማረከች በኋላ በባቢሎን ሳለች እግዚአብሔር በዳንኤል አማካኝነት የገለጠውን ስለ መንግስቱ የተናገረው ነገር ነው የምናየው የእግዚአብሔር መንግሥት ስናይ በትንቢተ ዳንኤል ውስጥ አንድ ላይ ደግሞ የሰውንም መንግሥት አብረን የምና ይሆናል ማለት ነው እንግዲህ ምዕራፍ አንድ እንደሚነግረን ይሁዳ ስትማረክ በዚያ ጊዜ ዳንኤል እና ሶስቱ ጓደኞቹ አብረው እንደተማረኩ ይናገራል። በባቢሎን መንግሥት ውስጥ ያሳለፉትን ታሪክ፣ በንጉሱ ምግብ ላለመርከስ የወሰኑትን ውሳኔ፣ እግዚአብሔር ደግሞ እንዴት በእነሱ አልፎ ክብሩ እንደገለጠ ምዕራፍ አንድ ይነግረናል። እኛ ምዕራፍ ሁለትን ነው በማየት የምንጀምረው። በዚህ ምዕራፍ ሁለት ውስጥ ንጉሱ ህልም ያልማል፣ ነገር ግን ህልሙን ይረሰዋል። ስለዚህ ህልሙን የሚያስታውሰውና የህልሙን ፍቺ የሚነግረውን ሰው ሲፈልግ እናያለን። በባቢሎን ያሉ አስማተኞች፣ መተተኞች ይህንን ማድረግ ስላልቻሉ ንጉሱ ይቆጣል። እነዚህን ሊያጠፋ ትእዛዝ ይወጣል። ይህም በሰማ ጊዜ ዳንኤል ለምን የንጉሱ ቁጣ ቸኮለ? እኔ ለንጉሱ አስታውቀዋለሁ ህልሙንም፣ ፍቺውንም ብሎ ቀን ያስቀጥርና ከጓደኞቹ ጋር ሲጸልይ እናያለን። ከዛ በኋላ ወደ ንጉሱ ይገባና ህልሙን ያስታውቀዋል። በምዕራፍ ሁለት ከቁጥር 31 እስከ 36 ባለ ውስጥ ህልሙን ይነግረዋል። ከቁጥር 37 እስከ 45 ባለ ውስጥ ደግሞ የህልሙን ፍቺ ሲያስታውቀው እናያለን። ህልሙ ባጭሩ ምንድን ነው? ንጉሱ ትልቅ ምስል ነው ያየው። ይሄ ምስል ራሱ ከወርቅ የተሰራ ነው፣ ደረቱ ከብር ቀጥሎ ከነሐስ ከታች ቀጥሎ ደግሞ ከብረት እና ከሸክላ የተሰራ አንድ ወጥ የሆነ የሰው ምስል ነው ያየው። ከዛ በኋላ ከተራራ ላይ የሰው እጅ ሳይነካት ተፈንቅላ መታ አንዲት ድንጋይ ይህንን ትልቅ ምስል ስትፈጨው ያያል። ዳንኤል ህልሙን ከነገረው በኋላ ፍቹን ያስታውቀውና ከዛ ስለ እግዚአብሔር መንግስት የተናገረበትን ቁጥር 44 እስከ 45፣ ያለውን እንመልከት። እንደዚህ ይላል፣ በእነዚያም ነገስታት ዘመን የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳል። ለሌላም ህዝብም የማይሰጥ መንግስት ይሆናል። እነዚያንም መንግስታት ሁሉ ትፈጫቸዋለች፣ ታጠፋቸውም፣ አለች ለዘላለም ትቆማለች። ድንጋዩም እጅ ሳይነካው ከተራራ ተፈንቅሎ ብረቱንና ናሱን፣ ሸክላውንም፣ ብሩንም፣ ወርቁንም ሲፈጨው እንዳየህ እንዲሁ ከዚህ በኋላ የሚሆነውን ታላቁ አምላክ ለንጉሱ አስታውቆታል። ህልሙም እውነተኛ ፍቺውም የታመነ ነው። እንግዲህ እነዚህ የተገለጹት የወርቁ የብሩ የነሐሱና የብረትና የሸክላው የምን ምሳሌዎች ናቸው? የሰው መንግስታት ምሳሌዎች ናቸው። እንደውም ዳንኤል ሲፈታለት ምን ይላል? የወርቁ ራስ አንተ ነህ፣ የባቢሎን ንጉስ የሚወክል ይላል እና ቀጥሎ የተነሱት የሜዶንና የፋርስ ቀጥሎ የግሪክ ቀጥሎ የሮም መንግስታትን የሚወክሉ ናቸው። ስለዚህ እነዚህ የሰው መንግስታት ናቸው። ከተራራ ላይ የሰው እጅ ሳይነካት ተፈንቅላ መታ የመጣችው ደግሞ እቺ ድንጋይ ደግሞ የእግዚአብሔር መንግስት ምሳሌ ናት። ይህንን የሰዎች መንግስት ትፈጭና መጨረሻ ላይ ትልቅ ተራራ ትሆናለች። ብቻዋን ትቀጥላለች፣ ብቻዋን ትገዛለች። ለዘላለም የምትሆነው የእግዚአብሔር መንግስት ናት። እግዚአብሔር ለዳዊት ሁለተኛ ሳሙኤል ምዕራፍ ሰባት ላይ እንዳየነው የገባለትም ተስፋ ይሄ ነው። ለዘላለም የሚቀጥል መንግስት የዳዊት መንግስት ነው። ከእግዚአብሔር ቃል አንፃር እነዚህ የሰዎች መንግስታት ናቸው፣ ለጊዜው የሚነሱ ናቸው። ከሆነ ጊዜ በኋላ ግን ይፈርሳሉ ማለት ነው። ካስታውሳችሁ ክፍል አራት ላይ ስለ እግዚአብሔር መንግስትና ስለ ሰው መንግስታት በዘፍጥረት ምዕራፍ አስር እና አስራ አንዱ ስናይ የሰው መንግስታት እንዴት እንደተነሱ እንዴት እያደጉ እንደሄዱ አይተናል። ደግሞ ምን ብለናል እዛ ላይ? የሰው መንግስት ከእግዚአብሔር መንግስት ይለያል ብናል። ለምንድን ነው? አንደኛው የሚለይበት መንገድ የእግዚአብሔር መንግስት በእግዚአብሔር ተነሳሽነት የተጀመረች ናት፣ በእግዚአብሔር የምትቀጥል ናት። የሰው መንግስት ግን በሰው ተነሳሽነት ቃይል ሄዶ ከተማ እንደሰራ፣ ልክ እንደዛም ሌሎችም መንግስታት የራሳቸውን ከተሞች እንደሰሩ፣ በሰው ተነሳሽነት የምትጀመር ናት የሰው መንግስት። እዚህ ጋር ያለችው እቺ ድንጋይ ማንም ሳይነካት ከታራ ተፈንቅላ መምጣቷ የሚያሳየው ምንድን ነው? የእግዚአብሔርን ተነሳሽነት፣ እግዚአብሔር ነው ያስጀመራት የሚለውን ያሳያል። ሌሎቹ ግን በሰው ተነሳሽነት የተጀመሩ ናቸው ማለት ነው። በሚደንቅ ሁኔታ ምዕራፍ ሁለት ላይ ይህንን ካየን በኋላ ለናቡከደነጾር ተነግሮታል። እግዚአብሔር ያሰበውን ዓላማ ነግሮታል። እግዚአብሔር ወደፊት ያሰበው የራሱ መንግስት ሊያቆም ነው፣ የሰው መንግስት ሁሉ ይፈርሳል፣ ይጠፋል የሚለውን ያውቃል። ይህን እያወቀ ሳለ ግን ምዕራፍ ሶስት ላይ ምን ይላል? ቁጥር አንድ ንጉሡ ናቡከደነጾር ቁመቱ ስልሳ ክንድ ወርዱም ስድስት ክንድ የሆነ የወርቁን ምስል አሰራ በባቢሎንም አውራጃ በዱራ ሜዳ አቆሙ እዚህ ጋር ናቡከድነጾር ሙሉ ወርቅ የሆነ ምስል አሰራ አሁን ምስል የሚለው የሚወስደን ወደ ምዕራፍ ሁለት ነው እዚህ ላይ ናቡከድነጾር የራሱን መልክ እንዳሰራ መገመት እንችላለን ለምንድን ነው ምዕራፍ ሁለት ላይ እግዚአብሔር አንተ የወርቁ ራስ ነህ ብሎታል ግን ስቲል እሱም ቢሆን ለዘላለም እንደማይቀጥል ነግሮታል ይህንን የተቀበል አይመስልም ናቡከድነጾር እንዲሁም ራስ ብቻ አይደለውም እኔ ሙሉ አካል የሆነ ወርቅ በራሴ ምስል አሰራለሁ፣ ሰዎቹ ሊያመልኩኝ ይገባል፣ ለዘላለም እቀጥላለሁ ብሎ በትዕቢት ያደረገው ነገር እንደሆነ ማየት እንችላለን። የተጠቀመው ቃል ይሄ ምስል የሚለው ቃል በሂብሩ ፄሌም የተባለው ወደ ዘፍጥረት ምዕራፍ 1 ቁጥር 26-28 ይወስደናል። እግዚአብሔር መልክና ምሳሌ ሆነው ሰዎች እንደተፈጠሩ አይተናልና፣ ደግሞም እዛም ቦታ ላይ ስናጠና ምንድን ያለው ነገስታቶች የራሳቸውን መልክ በቅርጽ ምሳሌ አድርገው ያስቀምጡ ነበረ። ስለዚህ አሁንም የራሱን ምሳሌ የራሱን መልክ አድርጎ እንዳስቀመጠ ከነዚህ ተነስታ መገመት እንችላለን። ነገር ግን በዚህም ክፍል መጨረሻ ላይ በሲድራቅ በሚሳቅና በአብትናጎ አማካኝነት እግዚአብሔር ክብሩ እንደገለጠና የእሱ መንግስት የእሱ ትእዛዝ ምንም ማድረግ እንደማይችል መመለክ ያለበት እግዚአብሔር ብቻ እንደሆነ እንዳሳየው እናያለን። ቀጥሎ ምዕራፍ አራት ላይ ደግሞ እንደገና ናቡከር ነጹር ህልም ያልማል። በዚህ ቦታ ላይ ህልሙን ያስታውሰዋል፣ ነገር ግን ፍቺውን አላወቀም። ስለዚህ ፍቺውን ዳንኤል ገብቶ ያስታውቀዋል። በዚህ ቦታ ምንድን ነው ያየው ትልቅ ዛፍ ያያል። ይህ ዛፍ በጣም ትልቅ ነው። ወፎች በስሩ እስኪጠለሉ ድረስ ሰፊ የሆነ ዛፍ ነው። ነገር ግን ይህ ዛፍ እንዲቆረጥ ከሰማይ ትእዛዝ ሲወጣ ያል ቢቆረጥም ግን ቶታሊ ከመሠረቱ እንዳይነቀል ጉቶ እንዲተው ግን ያዛል። ከዛ በኋላ ዳንኤል አሁንም ገብቶ ለንጉሱ ያስታውቀዋል፣ ፍቺውን ይነግረዋል። እኛ ከቁጥር 25 እስከ 28 ያለውን በዛ የተናገረውን እንደዚህ ይላል። ልዑሉም በሰዎች መንግሥት ላይ እንዲሰለጥን ለሚወደውም እንዲሰጠው እስክታውቅ ድረስ ከሰዎች ተለይተህ ትሰደዳለህ መኖሪያህንም ከምድር አራዊት ጋር ይሆናል፣ እንደ በሬም ሳር ትበላ ዘንድ ትገደዳለህ፣ በሰማይም ጠል ትረሰረሳለህ። ሰባት ዘመናትም ያልፉብሃል። የዛፉንም ጉቶ ይተውት ዘንድ ማዘዙ ስልጣን ከሰማያት እንደሆነ ካወቅክ በኋላ መንግስትህ ይቆይልሃል። ንጉሥ ሆይ፣ ስለዚህ ምናልባት የደህንነትህን ዘመን ይረዝም እንደሆነ ምክሬ ደስ ያሰኝህ፤ ኃጢአትህንም በጽድቅ በደልህንም ለድሆች በመጽወት አስቀር። ይህ ሁሉ በንጉሱ በናቡከደነጾር ላይ ደረሰ። ዓላማው ምንድን ነው? እንዲህ የሆነበት ምክንያት ቁጥር 25 እና ቁጥር 26፣ ልዑልም በሰዎች መንግስት ላይ እንዲሰለጥን ለሚወደውም እንዲሰጠው እስክታውቅ ድረስ የዛፉንም ጉቶ ይተውት ዘንድ ማዘዙ ስልጣን ከሰማያት እንደሆነ ካወቅ በኋላ መንግስት ይቆይልሃል። እግዚአብሔር ነው መንግስትን የሚሰጠው፣ ነው ለወደደው መንግስት ይሰጣል። አልቲሜትሊ ደግሞ እግዚአብሔር የሰጠው መንግስት ለማን ነው? ለዳዊት ዘር ነው። ይህን ደግሞ አይተናል። ንጉሴን አልተረዳም። ምዕራፍ ሁለት ላይም ምዕራፍ ሶስት ላይም ይህንኑ አልተረዳም። ምዕራፍ አራት ላይም ሲደገምለት እናያለን። አሁንም ይሄ ዛፍ የማን ምሳሌ ነው? የንጉሱ ናቡከድነጾር ምሳሌ ነው። ያየው ህልም አሁንም በእሱ ላይ ደረሰ ይላል። ቁጥር 30 ላይ ናቡከደነጾር በቤተ መንግስቱ ተቀምጦ ሲናገር እንደዚህ ይላል። ንጉሱም ይህች እኔ በጉልበቴ ብርታት ለግርማዊ ክብር የመንግስት መኖሪያ እንድትሆን የሠራኋት ታላቂቱ ባቢሎን አይደለችምን ብሎ ተናገረ። ልክ እየተናገረ ሳለ በህልሙ እንዳየው እንደዚሁ ትእዛዝ ወጣበት። ከዛ በኋላ ወደ ምን ተቀየረ? ወደ እንስሳ ተቀይሮ ለሰባት ዓመት ከመንግስቱ ወጥቶ በጫካ ውስጥ ሳር እየበላ እንደቆየ ይናገራል። ምንድን ነው የሆነው? ንጉስ ነው ግን በታበያ ጊዜ እና እግዚአብሔርን ባላወቀ ጊዜ እግዚአብሔር ነው የሚሰጠው መንግስት የሚለውን ባልተረዳ ጊዜ ተነግሮታል። ኦልሬዲ ወደ ምን ተቀየረ? ወደ እንስሳ ተቀየረ። ይሄ ደግሞ ወዴት የሚወስደን? ወደ ዘፍጥረት ምዕራፍ ሶስት ሰው ንጉስ ሊሆን ተፈጥሯል። እግዚአብሔር ንጉስ አድርጎ ሰጥቶታል። ነገር ግን ሰው ለእግዚአብሔር ባልተገዛ ጊዜ ራሱን ከፍ ባድረ ጊዜ በታበየ ጊዜ አምላክ መሆን በፈለገ ጊዜ ምን ሆነ? የእንስሳ ተገዢ ሆነ። የእንስሳ ግዛት ውስጥ ገባ። ሰው እንስሳ አይደለም፣ ግን እንስሳን ሲመስል እናያለን። እግዚአብሔር በእንስሳ ላይ እና በፍጥረት ላይ እንዲገዛ የፈጠረው ሰው ለፍጥረት ለእባብ ሲገዛ አይተናል። አሁንም ሰው ወደ እንስሳነት ሲቀየር የሚያሳየው ዘሴም ቲንግ ነው አዳምናዋን የሰሩትን ኃጢአት፣ ይሄም ሰው ሲደግሞ እናያለን። በመዝሙረ ዳዊት ምዕራፍ 49 ቁጥር 12 እና 20 ላይ ሊላል ሰው ግን ክቡር ሆኖ ሳለ አያውቅም፣ እንደሚጠፉ እንስሶች መሰለ። አእምሮ የሌለው ክቡር ሰው እንደሚጠፉ እንስሶች መሰለ ሚነግረን ይህንን ነው። ሰው ሳያውቅ እግዚአብሔርን ሳይረዳ ሲታበይ ምንድን ነው የሚሆነው? እንስሳ ነው የሚሆነው። በኋላ ግን ሰባቱ ዓመት ካለፈ በኋላ ናቡከደነጾር አእምሮ ሲመለስለት የተናገረውን ቁጥር 34 ላይ እንዲህ፣ ዘመኑም ከተፈጸመ በኋላ እኔ ናቡከደነጾር ዓይኔን ወደ ሰማይ አነሳው አይምሬም ተመለሰልኝ፣ ልዑሉንም ባረኩ፣ ለዘላለም የሚኖረውን አመሰገንኩ፣ አከበርኩትም። ግዛቱም የዘላለም ግዛት ነውና፣ መንግስቱም ለልጅ ልጅ ነውና። የእግዚአብሔር መንግስት የዘላለም መንግስት ነው። ከዚህ ወዲያ ናቡከደነጾርን አናገኘውም። የመጨረሻው ስለ እሱ የተነገረው ታሪክ ምዕራፍ አራት ላይ ነው። ተማረ። አሁን ይህንን ትምህርት መንግስት የእግዚአብሔር ነው፣ እግዚአብሔር ነው የሚሰጠው፣ የእሱ ግዛት የዘላለም ግዛት ነው ሲል እናያለን። ቀጥሎ ምዕራፍ አምስት ላይ ልጁ ብልጣሶር ነው። እሱም ልክ እንደ አባቱ አይነት ስህተት ሲፈጽም እናያለን። ዳንኤል እንደውም የአባቱን ታሪክ ያስታውሰዋል። አባትህ እኮ እንዲህ እንዲህ ይደርሶበታል ከአባት መማር ነበረብህ ብሎ ሲወቅሰው እናያለን። ወደ ምዕራፍ ሰባት እንሂድና እዛ ላይ ትንሽ እንቆይ። ምዕራፍ ሰባት ላይ ዳንኤል አራት እንስሶች ከባህር ሲወጡ ያለ ከቁጥር አንድ እስከ ስምንት ባለው ውስጥ እንዲህ ይገልጻቸዋል። መጀመሪያይቱ አንበሳ ትመስል ነበረ፣ የንስር ክንፍ ነበራት። ሁለተኛይቱም ድብ የምትመስል ሌላ አውሬ ነበረች። ከዚህም በኋላ እነሆ ነብር የምትመስል በጀርባም ላይ አራት የወፍ ክንፎች የነበሯት ሌላ አውሬ አየሁ። ለአውሬቱም አራት ራሶች ነበሯት። እነሆ የምታስፈራና የምታስደነግጥ እጅግም የበረታች ታላላቅም የብረት ጥርሶች የነበሯት አራተኛ አውሬ ነበረች። ከእርሷም በፊት ከነበሩት አራዊት ሁሉ የተለየች ነበረች፣ አስር ቀንዶችም ነበሯት። እነዚህ አራቱ እንስሶች ምንን የሚወክሉ ናቸው? አራት መንግስታትን እንዲሁም ቁጥር 17 ላይ ለዳንኤል ይህንን ራእይ ስተረጉምለት ምን ይላል? እነዚህ አራቱ ታላላቅ አራዊት ከምድር የሚነሱ አራት ነገስታት ናቸው ይላል። እነዚህ አራት ነገስታት ምዕራፍ ሁለት ላይ ካየነው ከትልቁ ምስል ጋር የሚዛመዱ ናቸው። ምን ማለት ነው? እዛ ጋር አራት ክፍሎች አይተናል። ወርቅ፣ የብር፣ የነሐስና የብረትና የሸክላ ቅልቅል የሆነን አይተናል። እዚህ ጋም ደግሞ የምናየው አራት እንስሶቹ እዛ ጋር ከምናያቸው አራት ክፍሎች ጋር ተመሳሳይ ናቸው። ሁለቱም የሚያሳዩት የሰው መንግስታት ነው የሚያሳዩት። አሁንም ምን ጠቂው ጠቂ ምንድነው? የሰው መንግስታት ከሆኑ ለምን በአራዊት ተገለጡ? ለምን በእንስሳ ምሳሌ ተቀመጡ? ናቡከደነጾር የደረሰበትን ምዕራፍ አራት ላይ ተናል፣ ከእሱ ጋር የሚያያዝ ነው። ሀሳቡ ምንድነው? የሰው መንግስታት እግዚአብሔርን ሳይቀበሉ በራሳቸው ትዕቢት ሲመሩ ምንድናቸው የሚመስሉት? እንስሳ ነው የሚመስሉት። ለዛ ነው መጽሐፍ ቅዱስ በእንስሳ የሚመስላቸው። ከእነሱ ተቃራኒ የሆነ ግን የሰው ልጅ የተባለ እዛው ምዕራፍ ሰባት ላይ እናያለን። አሁንም ዳንኤል በራእይ ያየውን እንመልከት። ምዕራፍ 7 ከቁጥር 9 እስከ 14 እንደዚህ ይላል፦ ዙፋኖችም እስኪዘረጉ ድረስ አየሁ። በዘመናትም የሸመገለው ተቀመጠ። ልብሱም እንደ በረዶ ነጭ፣ የራሱም ጠጉር እንደ ጥሩ ጥጥ ነበረ። ዙፋኑም የእሳት ነበልባል ነበር፣ መንኮራኩሮቹም የሚነድ እሳት ነበሩ። የእሳትም ፈሳሽ ከፊቱ ይፈልቅና ይወጣ ነበር። ሺ ጊዜ ሺ ያገለግሉት ነበር፣ እልፍ አላፋትም በፊቱ ቆመው ነበር። ፍርድም ሆነ መጻሕፍትም ተገለጡ። የዚያን ጊዜም ቀንዱ ይናገር ከነበረው ከታላቁ ቃል ድምፅ የተነሳ አየሁ አውሬቱም እስክትገደል አካሏም እስኪጠፋ ድረስ በእሳት ለመቃጠል እስክትሰጥ ድረስ አየሁ። ከቀሩትም አራዊት ግዛታቸው ተወሰደ፣ ሕይወታቸውም ዕድሜ ግን እስከ ዘመንና እስከ ጊዜ ድረስ ረዘመ። በሌሊት ራእይ አየሁ፣ እነሆም የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ፣ በዘመናት ወደ ሸመገለውም ደረሰ፣ ወደፊቱም አቀረቡት። ወገኖችና አሕዛብ በልዩ ልዩ ቋንቋም የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብር መንግስትም ተሰጠው። ግዛቱም ማያልፍ የዘላለም ግዛት ነው፣ መንግስቱን የማይጠፋ ነው። በዚህ ቦታ ላይ ይህ የሰው ልጅ የሚመስል ከምን ጋር ተቃራኒ ነው? ከላይ ካየናቸው ከአራቱ እንስሶች ጋር ተቃራኒ ነው። ወደ እግዚአብሔር ደረሰ ይላል፣ ስልጣንና መንግስት ተሰጠው። ስለዚህ ይሄኛው ደግሞ የምን ምሳሌ ነው? አዳም ሳይወድቅ በፊት እግዚአብሔር በሰጠው ክብሩ የሚመስል አይነት ሰው ነው ማለት ነው። የተገለጸበት መንገድ አምላካዊ ባህሪንም ይዞ እናያለን። በደመና ወደ እግዚአብሔር ሲደርስ፣ በዘመናት ወደ ሸመገለው ሲደርስ እናያለን። በደመና የሚሄድ ማን ነው? በብሉይ ኪዳን በተለይ እግዚአብሔር ነው። ዘዳግም 33 26 ላይ ብናይ ይሹን ሆይ በሰማያት ላይ ለረዴትህ በደመናትም ላይ በታላቅነት እንደሚሄድ እንደ እግዚአብሔር ያለ ማንም የለም ይላል። እንደዚሁም ዘጻት 19 ቁጥር 9 ላይ ዘጻት 34 ቁጥር 5 ላይ ብናይ እግዚአብሔር ወደ ሙሴ በደመና ሲሄድ እናያለን። ይሄ የእግዚአብሔር ክብር መገለጫ ነው፣ አምላካዊነት መገለጫ ነው። ይሄም የሰው ልጅ አሁን ወደ እግዚአብሔር የመጣበት መንገድ በደመና ነው። ያ ብቻ አይደለም፣ ዙፋናት ተዘረጉ ሲል እናያለን። እግዚአብሔር ሲቀመጥ እናያለን። እንግዲህ ሌሎች ዙፋናቶችም አሉ። ስለዚህ ይህ የሰው ልጅ እንደተቀመጠም ከዛ ተነስተን መገመት እንችላለን። ለምን ስልጣን፣ ክብር፣ መንግስት ስለሰጠው ከእግዚአብሔር ጋር አብረው ይገዛ እንደነበረ ወይ ደግሞ ሊገዛ እንደተሰጠው እናያለን። ይህ የሰው ልጅ የሚለው መጠሪያ ወደ መዝሙረ ዳዊት ምዕራፍ ስምንትም ስምንት ይወስደናል። መዝሙረ ዳዊት ምዕራፍ ስምንት ላይ ከቁጥር ሶስት እስከ ስምንት እንደዚህ ይላል የጣቶችን ስራ ሰማዮችን ባየው ጊዜ ጨረቃንና ከዋክብትን አንተ የሰራቸውን ታስበው ዘንድ ሰው ምንድን ነው ትጎበኘውም ዘንድ የሰው ልጅ ምንድን ነው? ከመላእክት እጅግ ጥቂት አሳነስከው፣ በክብርና በምስጋና ዘውድ ከለልከው፣ በእጆችም ስራ ሁሉ ላይ ሾምከው፣ ሁሉን ከእግሩ በታች አስገዛህለት፣ በጎችን ላሞችን ሁሉ ደግሞ የምድረበዳውንም እንስሶች፣ የሰማይን ወፎች፣ የባህርን አሶች፣ በባህርም መንገድ የሚሄደውን ሁሉ። ዳዊት ምን እያለ ነው? የእግዚአብሔር ስራ እያደነቀ ነው። እግዚአብሔር ሰውን ሲፈጥረው እንዴት እንዳከበረው ዘፍጥረት ምዕራፍ አንድ ላይ እንዳየነው በፍጥረት ላይ ሁሉ ገዢ አድርጎት ነበር። ሁሉን አስገዛህለት እያለ ይናገራል። ስለዚህ እዚህ ላይ ያለው የሰው ልጅ አሁን ከምናየው ከዳንኤል ምዕራፍ ሰባት ላይ ከተገለጠው የሰው ልጅ ጋር አንድ አይነት ነው። ይሄ የሚያሳየን ምንድነው ሰው ከመውደቁ በፊት ያለውን ክብር እና መንግስት የሚገልጥ እንደሆነ ነው የምናየው ማለት ነው። ያ ብቻ አይደለም። ይህ የሰው ልጅ የተሰጠው መንግስት የዘላለም መንግስት ነው። ምን ያስታውሰናል? ሁለተኛ ሳሙኤል ምዕራፍ ሰባት ላይ ለዳዊት የተነገረውን ተስፋ ያስታውሳል። ደግሞ በኢሳይያስ ምዕራፍ ዘጠኝ ላይም ሌሎች ክፍሎችንም እንዳየን እግዚአብሔር የዘላለም መንግስት የሚሰጠው ንጉስ እንደሚነሳ የተናገረውን ተስፋ ፍጻሜ እንደሆነ ያሳያል። ይህ የሰው ልጅ ማን ነው ስንል በዛው በዳንኤል መጽሐፍ ውስጥ ትርጉሙን ያስቀምጣል። ከቁጥር 17 እስከ 18 እንደዚህ ይላል፤ እነዚህ አራቱ ታላላቅ አራዊት ከምድር የሚነሱ አራት ነገስታት ናቸው። ነገር ግን የልዑል ቅዱሳን መንግስቱን ይወስዳሉ፣ እስከ ዘለዓለም መንግስቱን ይወርሳሉ። ቁጥር 22፣ በዘመናት የሸመገለው እስኪመጣ ድረስ፣ ፍርድም ለልዑል ቅዱሳን እስኪሰጥ ድረስ፣ ቅዱሳኑም መንግስቱን የሚወስዱበት ዘመን እስኪመጣ ድረስ አሸነፋቸው ይላል። ቁጥር መንግስትም ግዛትም ከሰማይ ሁሉ በታች ያሉ የመንግስታት ታላቅነት ለልዑል ቅዱሳን ህዝብ ይሰጣል። መንግስቱ የዘላለም መንግስት ነው፣ ግዛቶችም ሁሉ ይገዙለታል፣ ይታዘዙለታል። ስለዚህ ይህ የሰው ልጅ የተባለው ማንን ነው የሚወክለው? የልዑልን ቅዱሳን ከታች የሚሰጠን ፍቺውን ነው። ከላይ ስለ አራቱ እንስሳት ይናገራል፣ ስለ ሰው ልጅ ይናገራል። ከታች መቶ ደግሞ የምድር መንግስታት እንደሆኑና ይህ የሰው ልጅ ደግሞ የልዑል ቅዱሳን ምሳሌ እንደሆነ ያሳያል። እነዚህ ልዑል ቅዱሳን ለተወሰነ ጊዜ ይሸንፋሉ ይሄ አራተኛው አራዊት ያሸንፋቸዋል። በኋላ ግን መንግስትን ይቀበላሉ፣ ለዘላለም ይገዛሉ። በዛው በዳንኤል መጽሐፍ ውስጥ ምንድን ነው የሚያሳየን አራቱ እንስሳት በምዕራፍ ሁለት ላይ ከተገለጠው ምስል አራት ክፍሎች ጋር የሚዛመር ነው ካለን በምዕራፍ ሰባት ላይ ያለው የሰው ልጅ ደግሞ ምዕራፍ ሁለት ላይ ካለው የሰው እጅ ሳይነካው ከመጣው ከድንጋይ ጋር የሚመሳሰል ነው። ያ ድንጋይ መጥቶ እነዛን መንግስታት እንደፈጨ አሁንም የሰው ልጅ ደግሞ መንግሥትን ሁሉ ከነዚህ ከአራቱ አራዊት ይወስዳል። መንግስት የተሰጠው ለማን ነው? አሁን ለሰው ነው። ይሄ የሰው ልጅ ደግሞ ማንን የሚወክለው? የልዑልን ቅዱሳን የእነሱ መንግስት ለዘላለም የሚጸና ይሆናል ይላል። ደግሞ በመሀል ላይ ምንድን ያየ ነው? ቁጥር 22 ላይ አሸነፋቸው ይላል። ቁጥር 25 ላይ ደግሞ የልዑልን ቅዱሳን ይሰባብራል ይላል። ይሄ ሁሉ ምንድን የሚያሳየው? የሚሸነፉበት የሚደግሙበት ጊዜ ይመጣል። ለተወሰነ ጊዜ ይሄ አራተኛው አራዊት ሲያሸንፋቸው እናያለን። ግን መጨረሻ መንግስት ለማን ነው? ለልዑል ቅዱሳን ነው። ይሄ ከምን ጋር ይያያዛል? በኢሳይያስ መጽሐፍ ምዕራፍ 11 ምዕራፍ 53 ላይ ካየነው ጋር ይመሳሰላል። ምንድነው ያለው? ይህ የሚመጣው የዳዊት ንጉስ ወይም ደግሞ አገልጋይ ትሑት ሆኖ የሚመጣው የተዋረደ ነው፣ ግን ፍጻሜው የከበረ ነው፣ የዘላለም መንግስት ነው ብለናል። እዚህ ጋ የተገለጡት እነዚህ የሉል ቅዱሳን ለተወሰነ ጊዜ ይዋረዳሉ፣ ነገር ግን ፍጻሜያቸው የከበረ ነው የሚሆነው። በዚህ ክፍል የምናየው ይህ የሰው መንግስትና የእግዚአብሔር መንግስት የሚለው ሀሳብ በዳንኤል መጽሐፍ ምዕራፍ 8 ምዕራፍ 11 ምዕራፍ አስሮት ላይም ይቀጥላል። ምዕራፍ 10 ቁጥር 20 ላይ ደግሞ ከሰው መንግስታት ጀርባ ያሉ መናፍስቶች ደግሞ መንፈሳዊ አገዛዞች እንዳሉም ይነግረናል። በዳንኤል ምዕራፍ 7 ውስጥ ያየነው ይህ የሰው ልጅ የተባለው ቅዱሳኑን ከመወከል ባለፈ ራሱን የቻለ ግለሰብ እንደሆነ የሚያሳዩ ፍንጮች አሉ። የመጀመሪያው ከላይ እንደገለጽነው የመጣበት መንገድ በደመና ነው። ይህ ደግሞ ለእግዚአብሔር ብቻ የተሰጠ መለኮታዊ መገለጫ ነው። ስለዚህ ይህ የሰው ልጅ ከእግዚአብሔር ጋር መለኮታዊ ባህሪን የተጋራ መሆኑን። በተጨማሪም በቁጥር 14 ውስጥ አሕዛብና ልዩ ልዩ ቋንቋ የሚናገሩ ይገዙለታል ሲል እናያለን። በተመሳሳይ ሁኔታ ይህንን የሚጠቀመው ከታች ወርዶ ቁጥር 27 ላይ ለእግዚአብሔር ነው። እንደዚሁ ግዛቶች ሁሉ እንደሚገዙለት ይናገራል። ይህ የመገዛት የማገልገል የአምልኮ ሀሳብ የያዘ ነው ለእግዚአብሔር ቁጥር 27 ወይም ደግሞ ለሰው ልጅ ቁጥር 14 ላይ ብቻ ሲጠቀሙ እናያለን መሀል ላይ ለቅዱሳኑ ይህንኑ ቃል ሲጠቀም አናየ። ስለዚህ ከእግዚአብሔር ጋር መለኮታዊ ባህሪ የሚጋራ ግለሰብ እንደሆነ እናያለን። በብሉይ ኪዳን ደግሞ የትኛውን ቦታ ለእግዚአብሔር ሕዝብ እንዲህ አይነት ባህሪ ሲሰጣቸው አናይ። ስለዚህ ዩኒክ የሆነ ከመወከል ያለፈ ራሱን የቻለ ግለሰብ እንደሆነ የሚያሳይ አንደኛው ፍንጭ ይሄ ነው። ሁለተኛው ደግሞ መንግስቱ ሲገለጥ ምንድን ነው የሚለው የዘላለም መንግስት ነው። ይህ ሀሳብ ደግሞ ወዴት ነው የሚወስደን ወደ ሁለተኛ ሳሙኤል ምዕራፍ ሰባት የዳዊት ተስፋ ነው እግዚአብሔር ከዳዊት ዘር ንጉስ እንደሚሰጠው መንግስቱም ደግሞ ለዘላለም እንደሚሆን ይህ ገና ፍጻሜ የሚጠብቅ ክፍት የሆነ ትንቢት ነው ብለን ነበረ ስለዚህ አሁንም ይህ የሰው ልጅ ይህንን ተስፋ እንደሚፈጽም ነው የሚያሳየን ወደ ኢሳያስ ምዕራፍ ዘጠኝ ቁጥር ስድስት ወደ ሌሎችም የነቢያት ሐሳቦች የሚወስድ ስለሆነ ምንድነው የሚያሳየው ይህ ንጉስ እንደሆነ ተስፋ የተደረገው ንጉስ ፍፃሜ እንደሆነ የሚጠቁም ሌላኛው ፍንጭ ነው ማለት ነው። ይህ የሰው ልጅ የተባለውን ወደፊት ወደ ወንጌላ ስንሄድ ጌታ ኢየሱስ ክርስቶስ በተደጋጋሚ ለራሱ የሚጠቀምበት መጠሪያ ነው። ያን ጊዜ በሰፊው የምናይ ይሆናል። እግዚአብሔር ቢፈቅድ በሚቀጥለው ክፍል ደግሞ በእዝራና በነህምያ እና ከሰባ ዓመት ምርኮ በኋላ በተመለሱት በአይሁዶች የእግዚአብሔር መንግስት እንዴት እንደቀጠለች የምናይ ይሆናል። በዛሬው ትምህርት እንደተጠቀማችሁ ተስፋ አደርጋለሁ። በሚቀጥለው ክፍለ ጊዜ እስከምንገናኝ ድረስ እግዚአብሔር ጸጋና ሰላም ከእናንተ ጋር።